እኔ እኮ እዚህ ሆነ ካየሁ ማለት አልገባኝም። ትጠጣለህ፣ በዛ ላይ ታምሻለህ። በጣም ነበር የናፈከኝ። ቆይ የተፈጠረ ነገር አለ? እንደ ህይወቴ። ማን ብለሽ ነው የጠራሁሽ? ህይወቴ። ምን ነው እነዚህ ጠርተሽ እኮ አታውቂውም። ባልጠራህም ባልንግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴ ናችሁ። አውቃለሁ አንተ ማለት እኮ ለኔ የደስታዬ ምንጭ፣ የወደፊት ደስታዬ ነው። ኪራይ ይህንን አታውቅም? አውቃለሁ። አይ አታውቅም። ኪራይ እንዴት ይህን ብታቅማ፣ ህይወቴ ስልብ አልገረመ ነበር። ያለ አንተ እኮ አለም ባዶ ናት። በቃሽ፣ ምንም አትበይ። ለምን? ምንም በቃ ዝም በይ። እንዴ ለምን? ፍቅሬ መግለጽ ስህተት ነው? እናቴ እኔ የምኮድሻሉ ግን ፍቅርህን ኑሬ እኮ ነው ላሳይ የምፈልገው። ይቅርታሽ። ለምን ነው? በቃ ለሁሉም ነገር ይቅር በይ። ምንም አደረግክ? ምንም ምንም። ኪራዬ፣ እኔ አንተን ይቅር ከማለት ውጭ ምንም አማራጭ የለኝም። ለምን? ምክንያቱም አንተ ህይወቴን። አፍቅርሻለሁ እኔ የኔ ውድ፣ አሁን እራት ላቅርብና እንብላ። እሺ፣ ግን በአንድ ነገር እንስማማ። ምን አይነኛም? መጉርት ይሄ ጸባይ ናፍቆኝ ነበር። በቃ እኔ ልሂድና ምግብ ላቅርብ። እዚህ ላምጣ ወይስ ሳሉን ሳሉን ይህን ያህል አስከፍቻት ነበር። ለምን እንደምጠጣም እንኳን እኳን ጠየቀችኝ። መቀየሬ ብቻ ነበር ያስደሰታት። እኔ ግን ከቀኑ ወደ ቀለጽች ልጅ አለኝ ፍቅር እየጨመረ ነበር። ዛሬ ቀኑ ምንድ ድደት ውስጥ ሀሳ ነው። ገና የተገናኘንበት ቀነው አይደለም። ታለምድ ያኔ ፍቅር ካላንደር ዘረዘርክ እኮ። እኔ ለማለት የፈለግኩት እንደዚህ ደስተኛ ሆነህ እና ተረጋግተህ። ቁርስ ምን ትሰራለኝ? ፍርፍር ሸርቧን ቢሆን አንቺ። እንደ እርሜን አንድ ቀን ቀልቤ ጠፍቶ ያልተፈረፈረ ፍርፍር ሰርቼ ባበላሽ እድሜ ልክሽ ሙርት። እሺ አንዳንዴ ከትክክለኛ ነገር በላይ ስህተቶች በፍቅር ውስጥ አይረሴ ናቸው ትላለች ሰኒ። እሷ ሳታፈቅር የፍቅር ቴራፒስት ናት። እንዳልከው ነው። ቆይ ግን ይሄን ያህል እኔ በማድረግልሽ ነገር ደስተኛ ነበርሽ አይደለም? ለምታደርግልኝ አንተ ስላለኝ ራሱ ምን ያክል ደስተኛ እንደሆንኩኝ ብታውቅ፣ እንደዚህ ባልተናገርከኝ ነበር። እንዴ ፍቅር እያኮረፍሽ ባልሆን፣ እባክህ እንደውም፣ እንደ ስራ ቢሆን ኖሮ ቅቤ ጠገባለንጋ ነበር የሚያስፈልግህ በዚህ ኑሮ ውድነት ይወድሻ፣ አለንጋውን ሳይሆን እኔ ብታበኝ ነው የሚሻልሽ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የአስቱ ቤተሰቦች ሰዎች እንኳን እንደናመጣችሁ በያላችሁ በሰላማችሁ ብዝዝት ይበልልኝ። እንኳን ደስ ያላችሁ ኪራይ ወደ ቀልቡ ተመልሰዋል ማለት ነው ክፍል ፅናት ክፍል ሰባ አንድ ተለቀዋል ማለት ነው። እንግዲህ ኪራይ ወደ ቀልቡ ተመለሰ። ይሄ ሲሳይ የሚባለው ልጅ ወደ ቀልቡን መልሶታል ማለት ነው ህይወቱን ለማጥፋት ቅዱስ የሚባሉ ልጅ እንግዲህ ሁሉም ነገር ከማን ጋር ነው የምትኖረው እንዴ? የማን የሚስትህት ኖሮ እያለ እንግዲህ አውቆ ምን እያለው ቢሆንም ተመልሷል ማለት ነው። ፍቅራቸውም በጣም ደስ ይላል። እንደ በፊት ፍቅራቸውም ተመልሷል ማለት ነው። እንግዲህ ያስቀናሉ ማለት ነው። እንግዲህ ጽናትና መራዊትን ቁጭ ብሎ አንድ ላይ የተወያዩ ነበረ። እንግዲህ የቅዱስን ኪራይ እናሆምን ወደኛ ቤት ማታ እንዲያወሩ ተቀጣጥረዋል ትላለች። አይዞሽ ሁሉም ነገር ያልፋል አላውቅም ግን ያ ሁሉ ከባድ ነው አው ደና ሆኖ ስነ ተመልሶ ያስደነግጣል ትላለች ማራዊትን ጽናትን። ደግሞ ምሩዬ አላቅም ግን እንዴት ነው ፍቅራችሁ? ማለቴ ሲያወራሽ አንድም ቀን የሚያስቀይመኝም ቃል ተናግሮ አያቅም ትላለች ጽናትን። አላውቅም ግን ሳስቦ በራሱ ተስፋ የቆረጠ ይመስለኝ ነበረ ትላለች ጽናትን ማለት ነው። ለምን ስትላ ጊዜ ምን አውቃለሁ ምሩ በባዶ ሆዴን ያስኩሻ እስኪ ምግብ እናምጣና እንብላ፣ ትላለች አይ ስትላት፣ እኔም ካቺ ጋር ሲሆን ይበላለኛ ስትላት፣ እሺ ብላ ምግብ ልታመጣ ጽናትን ወደ ኪችን ታመራለች ማለት ነው። መራዊት ደግሞ ቁጭ ብላ ታስባለች። አይ ጽናት አይ ጽናት ማ እንደዚህ ደስታሽን መቼ ነው የሚመለሰው? አንዴ ደስታሽ ተመለሰ ሲባል ተመልሶ ወደ ጨለማ፣ ትላለች እዚህ ጋር ክብሩ እና እንግዲህ ሰኒ ምንድን ነው አይን ትፈሪያለሽ እንዴ? ይላታል ሰውዮ። ምን አድርጊ ነው የምትለኝ? ቤቴ በግድ መቀመጥ ሲያንስ ደግሞ ታፈጥብኛለክ ትለዋለች። እነሱም እንግዲህ ፎንቃ ብጤ ጥሎባቸዋል ሰኒና ክብሩ ማለት ነው። ወይ ቲቪ እንክፈትን አብረን እንቀመጥ ይላታል። ባክ ሪሞት እህኔት እንዳላላቅም ትላለች ተጫዋቿ ሰናይት አንቺ በቃ ከአልጋሽን ውጪ ቀሽት እንዳላ ይጨም እንዴ እንዴ እየሰደብከኝ እኮ ነው ትላለች። ቆይ ለምንድነው ከእኔ ተቀራ ተቀራኒ ለመሆን የሚያስደስትሽ አላቅም፣ ሳይህ ታናድደኛለህ ትለዋለች፣ ሰኒ ማለት ነው። ያው ሰርቃታ የዋለች በፍቅር አይን ማለት ነው። በቃ አንተ ሰውዮ ብላና እሱ ይስቅበታል። እሺ በቃ ስቀልድሽ ነው። ቆይ ለምንድን ነው የምትፈታተነኝ? ውስጥሽ የተደበቀ ህመም ስላለ። ኧረ እሺ የኔ ክስሬ ብላ እንግዲህ እሱም አቤት ይላታል። የውልክ አይን እበላለሁ የልባው ቃሉ የምትላቸውን ነገር እኔ ጋ ሰኔ ጋ አይሰራም። ቆይ አንቺ ግን ለምንድን ነው ሰው ያለ መጥላት በቻልሽው አቅም ግንብ የምትገነቢው? ላታል ሰው መቅረብ ትርፉ ህመም ስለሆነ ትላለች። እንዴት ላታል ክብሩ። የሰው ልጅ ሁለት እግር ያለው ተንቀሽቃሽ እባብ ስለሆነ አትሸወጂ። ቃሉ የሚለው እንደ እባብ ብልህ እንደ እርግብ እየዋህ መሆን ነው የሚለው ቃሉ፣ ይላታል። እንግዲህ የእርግብ ልብ የሚያገኝ የለማ። አሁን ስለዚህ ሁሉም ሰው እባብ ነው እያልሽ ነው ይላታል ክብሩም። አው ትለዋለች ሰኒ ማለት ነው። እሺ አንቺ እናልሽ ሁን እንኳንን ብንል ሁሉም እባብ ሁሉም እባብ እኮ ተነዳፊ አይደለም። በቃ ርዕስ ቀይር፣ ትለዋለች ሰኒ ተናዳ ማለት ነው። ከእውነቱን አትሸሺ አንተ በማይገባህ ገብተህ አትፈተፈት፣ ትለዋለች ሰኒ። እኔን እናንቴን ነው ያሳደገችኝ። ስለዚህ እባክሽን አትርቂኝ ይላታል ክብሮ ማለት ነው እሰኒ ይቅርታ ግን አይደለም አንተ እናንቴ ራሱ ብትመጣ ራሱ ማመን ሰው አይደለሁም ትላለች። እኔ ማመን ፈልጌ አይደለም ግን በቃ ከልብሽ እንድስቂ ነው የምፈልገው ስትል እሷም አሃሀ ብላት እንግዲህ ያው በቃ ተወኝ ትለዋለች። ይህንን ማስመሰልሽን እንድታቆሜ ነው የምፈልገው ይላታል። ለምን እንደዛ ፈለክ ትለዋለች ቅድም እንዳልኩሽ ያተሮጠ ወጣትነት እያለ እያለች፣ እሷም ትቀልድበታለች ማለት ነው። ከዛ በኋላ ሁለቱም ፍቅር እንግዲህ ሊይዛቸው ነው መሰለኝ ስኒና ክብሩ ማለት ነው። እንግዲህ ፍቅር ፍቅር እያጫወታቸው ነው። ቀጣይ የነሱ ሰርግ ነው የምናየው። ቀጣይ የእነሱ ሰርግ ነው የምንጠብቀው ማለት ነው። እዚህ ጋር ደግሞ ናሆምና ጽናትና መራዊትን እንግዲህ ይሄ የሰውየው ጠርቶት ነበረ ኪራይ ቤት መጥቶ ይሆናል። እኔ ምን አውቃለሁ፣ መጣሁ እያለ እኮ ቀረ ትላለች። ይሄ ልጅ ሙድ ያዘብን አይደለም እንዴ? ምናልባት ያልከው ቦታ ጠፍቶበት ይሆናል። እና ከጠፋበት አይደውልም እንዴ? ይላሉ ሶስቱም ቁጭ ብሎ ብለው ተመካከሩ። ከዛ በኋላ ስልክ ደወለ። ስልክ ደውሎ እንደም ደወለ ሄሎ፣ የትነክ ቅዱስ፣ የትነክ ይለዋል። ከዛ በኋላ በዛኛው ቅያስ ገብታ በብረት በር ላይ ነው እንግዲህ በር አንኳኳ እኔ መጥቼ ቀበለሃለሁ ይለዋል። ናሆም ፊለፊት ያለው በር ነው ይለዋል ማለት ነው ናሆምን። እሺ ብሎ እንግዲህ አንኳኳ ከፍትልሃለሁ ብሎ እንግዲህ ቅዱስ የሚባል ልጅ መጥቶ እውነት እውነቱ ዘረገፈው ማለት ነው። ኪራይም በስተ መጨረሻ መጠ ያለ ጽናትም እንግዲህ ቅዱስ የሚባል ልጅ እንግዲህ ኪራይ ወደ ቤቱ ገብቶ ነበረ። ከዛ በኋላ ቁጭ ብለዋል። ቁጭ እንዳለ እንዴ እዚህ ቤት ተመስገን ዛሬ በጊዜ ቤቴን ገባሁ ሳልጠጣ ይላል። ጽይ የለችም እንግዲህ የት ሄዳ ይሆን ጽናት ጽናት እያለ ሲጠራትም አጣት ማለት ነው። ከዛ በኋላ የት ሄዳ ነው ብሎ ከዛም ሶፋ ላይ ደገፍ ብለዋል ማለት ነው። ከዛ እንደዛም ደገፍ እንዳለ እሱ እሷንም ያሰበ፣ አምላኬ ለምንድ ነው የወጣት ትርጉምኔ የጠፋብኝ፣ ለምንድ ነው ህይወቴን ተራራ የሆነብኝ፣ ለምንድ ነው እያለ ኪራይ ደገፍ እንዳለን ያስባል። ቅዱስ የተባቱ ገብቶ ነው ስልክ ማያነሳ ይላል። የነገር ሁሉ ጊዜያዊ ነው ይላል ማለት ነው፣ ኪራይ ማለት ነው። እድሜ ልኬ የእድሜ ልኬ ጸጸት ያኔን አባቴን ደብቄና ሁላቸውም የራሳቸውን ወቅሱ ሳይ ጠንካራ እንደሆንኩኝና አስመስዬ ነበረ ግን በገዛ እናቴ ፊት ያልጠነከረን ልጅ እያለ ጸጸቱ ውስጥ አሁንም እያገባ ነበረ፣ ግን ከፀጻት ወጥቷል። ቅዱስ የሚባለው ወደ ናሆም ቤት መጥቶ ቆይተሃል፣ ኧረ አልቆየህም፣ አንድ ሁለት ሰዓት ብቻ ነው የቆየኸው ብሎ እንግዲህ ናሆምን የቀለደበት ነው። አሁን ከመጣ ህቀር ወደ ጉዳይህን ግባ ይሉታል ማለት ነው። እሺ እሱ በቀጣይ አስተካክላለሁ። በጣም ጥሩ አስተያየት ትቀበላለህ ትላለች። አሁን የጠራንህ የኪራይ አንዳንድ ነገሮችል ይጠይቅ ነበር። እኔም ስጠሩኝም ገምቼ ነበረ ይላል ቅዱስ። ከዛ ናሆምን ከገባህ ቀጥል የውላችሁን እንገራችሁ። ምን የገረመኝ አይ ብሎ የረጅም ጊዜ ጓደኛ ሆናችሁ ፍቅረኛው እያላችሁ እና ስለ ኪራይ ምንም ለመጠየቅ ስትጥሩ ነው እያለ እንግዲህ የገደለውን ግባ ይለዋል ናሆምን ማለት ነው። ከዛ በኋላ ኪራይ ከዛ በኋላ ቅዱስ የሚባለው እሺ አሁን የምታውቀው ነገር ንገረን፣ እያሉ ቅዱስን። እኔና ኪራይ በአጋጣሚ ነው የተገናኘ ነው። እንዴት እባክህን፣ ልገጨው ነበረ። ያው ባለፈው እንደነገርኳችሁ ማለት ነው። ከዛ እንዴት ትለዋለች። እሱ ራሱ ሊያጠፋ መላጭ ይዞ እየሄደ ነበረ። ከዛ እኔ ደግሞ መኪና አርፋፍጄ ከእንቅልፌ ተነስቼ ቡና ልጣጣ እየሄድኩኝ ነበረ። ከዛ ገባብኝና በጣም የአጋጣሚ ነው የተገናኘ ነው ይላል። በፍጹም ይሄ አናምንም፣ እነሱም ደግሞ ማመን አቃታቸው። ኪራይ እንዴት ነው ራሱ ሊያጠፋ ያወራህ ያለ እኮ ስለ ኪራይ ነው ደግሞ እንደዚህ ስላልክ ምናምነክ እንዳይመስልክ እያሉ ያሉ በቃችሁ፣ አመናችሁም አላመናችሁም፣ ምንድን ነው እንደዚያ የምትሉት? እኔ ለገንዘብ ፈልጌ ወይም ጎበዝ ተያሰረስክኝ የምትለን ልትጨበጭቡልኝ አደለም፣ ልታገንቁኝ አደለም። የነገርኳችሁ ያለሁት ልጁን ትሪት እንድታደርጉት ነው እያለ እንግዲህ እውነት እውነቱን ነገራቸው ማለት ነው። እናንተስ ብትሆኑ ኪራይ ስለ እናንተም እንደበቃችሁ የደካማ ስሜቱን እንዲሰማ እንዳደረጋችሁ ታውቃችኋል እያለ ነው። ከዛ ተናዶ ብድግ ብሎ ተነስቶ ወጣ ማለት ነው። ከዛ እውነት እውነቱን ተናግሮ ሄደ ማለት ነው። እውነቱን አወቁ ህይወቱን እንዲያጠፋ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ ከዚሁም ሰናበታችኋለሁ። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንደሆኑ በአክብሮት ስንጠይቃለን ማለት ነው። እንግዲህ በየቀኑ ምለቅላችሁ አዳዲስ ቪዲዮዎች እንዲደርሳችሁ የደውል ምልክቱ አንዴ ጫን ካደረጋችሁ